ከመዳምነት ደግሞ ወደ ሸቃላነት ተወራረኩኝ ደውጥ ይላችኋል። ይሄ አይደለ እንግዲህ ጊዜን ጊዜ ያነሰዋል፣ ጊዜን ጊዜ ይጥለዋል ይባላል። ስለዚህ እንግዲህ ከመዳም ወደሉ ማለት ነው። ያው እኔ እኔ ምንም አልተናደርኩ፣ ምንም አልተሰማኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድ ቤተሰቦች ሰላም ብያለሁ። ሰላማችሁ ይብዛ። እንግዲህ ሱመያ ማለት ነው ሱመያ የሰይድ ሚስት አገር ገብታ ነበር እንደምታውቋል ከመዳምነት ከሸቃልነት ወደ መዳምነት ገብታ ነበረ። አዎ እናውቃለን። ልጇን ወልዳ በጣም ጥሩ ኑሮ የኖሩ ነበረ፣ የመላይ ከባሏ ጋር የመላይ በጣም ጥሩ ኑሮ ነበር የሚኖሩት። ከጀርባቸው አናውቅም፣ በሚዲያ ላይ የምናያቸው ነገር ግን በጣም ደስተኛ ሆነው ነበር የሚኖሩት። በኋላ ላይ ግን ብርጭ ቅርቅራቸው ወጣ ማለት ነው። በጣም ያሳዝናል። እሱም ወደ ሀገር ገባና ሁሉ ነገር ተበለሻሸ። እንደገና ሱመያም ወደ ሀገር ገባች ልጆቿን ይዛ። ከዚያም ደግሞ አገር ገብታ የያዘችው ገንዘብ ሲያልቅባት እንደገና ተመልሳ ደግሞ እነዚህ ልጆች እያንከራተተ እንዳያችኋ፣ ባለፈው በባህር ነው ሄደችው ልጆቿን ይዛ በባህር ሄደች። አሁንም ደግሞ ተመልሳ የመን መጣች ማለት ነው። ይቃማ ለማውጣት መሰለኝ የገባችው ሀገር በባህር ሄዳ በስም እንዳይወጣባት ልጆቿን ይዛ ገባች። አሁን ተመልሳ መጣኝ። እንግዲህ እሷ እንዳለችው ያስኩት ገንዘብ አለቀ፣ ምንም ነገር አያዋጣኝም። ኢትዮጵያ ላይ ደግሞ ምን ሰርቼ ነው የምኖረው ልጆችን የማስተዳድረው? ብላ ተመልሳ ደግሞ አሁንም የመን መጣች ማለት ነው። እንግዲህ ሱመያ በጣም ያሳዝናል፣ ምር በጣም ነው። እንግዲህ ኢትዮጵያ ስንገባ እንደዚህ ነው የሚያደርገን ሁላችንንም። እዚህ ስንኖር ልክ ትንሽ ብር ካለችን ኢትዮጵያ ሀደን በቃ ብዙ ነገር የምንሰራባት ብዙ ብር ያለን ይመስለናል። ያ ብር ግን ያልቅብናል እና ተመልሰን ደግሞ ስደትን የምንመኘው እንደዚህ ነው። አያችሁት እንግዲህ እሷ ያለችው ምንድነው? ከሸቃልነት ወደ መዳምነት ገብቼ ነበረ። አሁን ደግሞ ያድል ገጠመኝ ከመዳምነት ደግሞ እንደገና ወደ ታይ ተገልብጬ ወደ ሸቃልነት ልገባ ነው የመላ እየመጣሁት እያለች ነው እንግዲህ አላህ እርዝቃትና ልጆቿን ይዛ ስራ እያፈላለገች ነው። አሁን ልጆቼን ይዤ የሚያስገባ ይፈልጉልኝ እያለች ነበረ። አላህ እርዝቋን ይክፈትላት ማለት ነው። እኔ ግን የውሸት የውሸት ነበር የመሰለኝ፣ እውነት በጣም አሳዘነች። ልጆቿን ይዛ በቃ ንፋስ እየወለወላቸው ወላሂ፣ ንፋሱ እንዴት እንትን እንደሚላቸው ማለት ነው። ልጆቿን ይዛ በቃ ተንገላቱ። ልጆቹ ራሱ በጣም ያሳዝናል። ግን እንደዚህ አይነት ህይወት በጣም ያሳዝናል። እሱ ሰይድ ማለት ነው። ደግሞ አሁን ከሌላ ሴት ጋር ሱመያንም ሀዩንም አልፈልግም ሌላ ነው ማገባው እያለ ነበር። የወንድ ነገር አያችሁት? ወንድ እኮ በቃ ወንድ እኮ ወንድ ነው። ወንድ እኮ ወንድ ነው። ምላችሁ እንደዚያ ነው። አያችሁ? ስለ ሴት ልጅ ስላሳለፈው ህይወት ምንም አይመስለውም። ከዛች ከአዲሷ ጋር ነው። አዲሷ ደግሞ አንድ ስትወልድ ደግሞ ያችን ይተውና ደግሞ አልወለደችው ጋር ያምረዋል ማለት ነው። በቃ ሌጣዋን ያምራታ ያምረዋል። እና ይሄን ይመስላል እንግዲህ። በጣም ያሳዝናል ህይወታችን። ከንደዚህ አይነት ወንድ አላህ ይጠብቀን። ተጥሩ ወንድ አላህ ይግጠመን፣ ወልዶ ከሚያሳድገው አላህ ይግጠመን እላለሁ። የነሱ መያ ህይወት እንግዲህ ብጭርቅ ያለ ሆኖ ባቸው አላላ ያሳካላቸው፣ የኛንም ህይወት አለ ያሳምርልን። እንግዲህ ወደ መዝናኛ ቦታ እየተዝናናን ነበረ እላችኋለሁ ፈታ ዘና ይሄ መዝናኛ ቦታ አያምርም? አያችሁት? መጫወቻ ቦታ ነው። እና እንደዚያ ነበረ እላችኋለሁ። እሑድ ጓደኞቼ፣ ከጓደኛ ጋር እየተዝናና ነው። ይሄ መንገድ አያችሁት? ደስ አይልም። እና የሱመያ ነገር እንግዲህ ከመዳምነት ወደ ሸቃልነት ልገባ ነው ህይወቴ እያለች ነበር አለህለሽ እንግዲህ ምንም ማድረግ አይቻልም ዱንያ እኮ እንደዚህ ናት ትሽከረከራል ትቀያየራለች ሁሌ በኖርንበት ሁሌ ባለንበት ላይ አንኖርም ደግሞ የማታ እንጀራ ስጠኝ የሚባለው እኮ ለዚህ ነው የማታ እንጀራ ስጠኝ የሚባለው ለዚህ ነው በቃ ማታ እንጀራ ማለት ያው ጉልበታችን ካለቀ በኋላ ከመሸብን በኋላ ማለት ነው። እና ተደከመን በኋላ በወጣትነት ዘመናችን ያው ሰርተን እንበላለን፣ ተገላብጠን ተሯሩጠን ትየትም ትትም ብለን እንበላለን፣ እንጠጣለን፣ እንብሳለን፣ እንንቀሳቀሳለን። ግን በኋላ ላይ እየደከመን ስንሄድ የሆነ አቅም ሲያንሰን ልጆች ሲኖረን እንደዚህ የሚያለቅስብን ምናምን ሲኖረን ያስቸግራል ማለት ነው እና ወደቼ እንዲህ አይነት ህይወት እንዳይገጥመን እንድናቅበት ይገባናል። ልናቅበት ማለት ነው ልናቅበት ይገባናል። ሁላችንም ልንመክርበት፣ ልባችንን ልናሳምነው፣ የምንሰራውን ገንዘብ አግባብ ላይ ልናደርገው። በቃ የኢትዮጵያ ነገር እኔ አላውቅም። የኢትዮጵያ ነገር ኢትዮጵያ ገብታችሁ ተመልሶ ስደት ነው። ኢትዮጵያ ገብቶ ተመልሶ ስደት ነው። አንዳንዶች ናቸው የአማራጭ የሌላቸው ሰዎች እዛው ይኖራሉ። ግን ልናሳምነው ምን ይገባራ ማለት ነው። በተለይ ልጆች ይዞ እንደገና ደግሞ ወደ ውጭ መምጣት እኔ አላቅም። እንደገና ልጆች ይዛ አሁን ስደት ይመጣል እ ልጆቿን ራሱ እዛው ማስተማር ምናምን ሲገባት እንደገና ስደት ግን ምን ታድርገው። ችግሩ እዚህ ሰርቼ እኖራለሁ የሚል ነው። እንግዲህ እሷን የምታውቀው አይታወቅም ለምን እንደተመለሰች እና ለምን እንደዛው እንደመጣ ልጆቿንም የምናውቀው ነገር የለም። ሁላችንንም እንግዲህ አላህ የተስተካከለውን ሀያት ይስጠን፣ ተደስተን በደስታ የምንኖርበትን አላ ይስጠን። ከመንከራተት በኋላ እረፍትን ያስፈልገናልና እረፍት ይስጠን ማለት ነው እንግዲህ እንደገና ተመልሰን እንዳንከራተት አገራችን እንግዲህ እንደምታዩት ባጃጅ በባጃጅ ሆኗል። እንደው መከራተት ነው። ሀገርም እኮ ሰርቶ የሚበሉት ነገር ጠፍቷል። የሚሰራው ነገር ጠፍቷል። አንዳንዱም ደግሞ ኮስተር ያለ ሰው ማለት ነው ወንድም ሆነ ሴት፣ በቃ ታጠቅ ብሎ በዛ በነገር ላይ በራሱ በቃ ተማምኖ በዚያ በነገር ላይ ቆም ብሎ የሰራበት ሰው ሀገራችን ላይ ብዙዎቹ እየተለወጡ ነው። ብዙዎቹን የተለወጠውብኛል ማለት ነው። እዚህ ሀገር አልተለወጥም እንዲያውም